ወይረዳቸውሪነት በአደባባይ እንደ ፕራይድ ሲገለጽ፣ ፓስተር፣ እኔ አንድ ነገር ተናግሬ ልወርድ። አንዴ ይችን ብዬ ልጨርስ። እኔ እኮ አሁን አይ ተናግሬ ልወርድ ንፈልጌ ነው እኔ። አ ተታረቁ ገለመን እንዳ ኧረ እኔ ተታረቁ ምናምን አለም፣ የተባልኩትን ደረጃ ተደርሶ ተታረቁ አለ ምናምን አለም እ እ የገረመኝ እነዛ መሀል ላይ ገብቶ የሚሳደቡ ሴቶች እንቁርት ምናምን ስማቸው መጥራት የማልፈልጋቸው ማለት ነው። እነሱ ምን አገባቸው? በሁለቱም ምን አገባቸው? እነሱ ነው መረገጥ ያለባቸው እንደሁ

ወይ ደሞ ኦርደር አድርግ ኦርደር አድርግ የሚለው ፓርት፣ አረ ይቅርብ። እኔም ታውቃለህ፣ ያሳስተኝ ይሄ ኦርደር አድርግ። ኦርደር አረገ ተብሎ ነገ ደግሞ ፎቶን ዝግዝግ ይሄን ልርገጥ እንዴ? ተው እንጂ። ይኸውላችሁ ይህ ማህበረሰብ እንትን ነው እንዳልኳችሁ። ኦኬ ቤታየሁ ብቻዋን ነው የምትናገረው። ሰደቧት፣ ሰደበቻቸው፣ ረገጧት፣ ረገጠቻቸው። ኦኬ ዳትስ። ከዛ ውጭ ምንም ነገር የፖሰተችው ነገር የለም። እነዚህ ግን ተደራጅተው ህይወቷን እስከ ማጥፋት እና ቤተሰቦቿን እስከ ማጥፋት ዘር ነው ያለችው። ባደወይ ዘር ማለት አማራን ነው እኔ እኔ እስከማውቀው ድረስ ይሄ ጉዳይ ምን አይነት እቺ እንዳልሽው ሊያሸው ፖለቲካ ውስጥ የለውበትም። ፊንገር ሸው ፖለቲካ ውስጥ የለውበትም። ልጅ ላሳድግበት፣ ኬኳን ላሳድግበት የምትል ሰው ዛሬ ግን በአንቺ ላይ ምን ኮንፊደንት አግኝታ ነው? ከኋሏ ማን ነው? አሜን ኃይለኛ ፖለቲከኛ ተናግራለሁ። ድብን ያለች ፖለቲከኛ ነው ግን ምን አግኝታ ነው እንደዚህ ያለችው? ነው አሁን ይህን እናንተ ታረቁ ምናምን ምት መጀመሪያ እኮ ታረቁ ብዬ ከሶስት ቀን በፊት ቪዲዮ ሰርቼ ነበር። ቤታየው ምክንያቱም ታረቁ በቃ ሁለታችሁ ጓደኛ ነበራችሁ። አንቺ ነሽ አፈመሰቻችሁ፣ አንቺ ነሽ የምታመጪ። ግን አንቺ ምንድን ነው ማዘር ተሪሳ ስፒሪት አለብሽ? ምንድን ነው እያመጠሽ ታፈምሻለሽ? እኔ ባደወይ አስወርት ጋለምልሽ ነምልሽ እችን ነጭ ተዋን አላቃትም፣ አንቺ ጋር ስተላ ያወኳት አንቺ ጋ ሴጋው ጋር ስትጣሉ የዛን ጊዜ፣ ከዛ በኋላ ላይ ያወቋት እንጂ እንደዚ አይነት ኮንቴንት አልከታተልም። አንቺስ አት ሊስት ፖለቲካ ውስጥ ትገቢያለሽ፣ እርዳታ ውስጥ ትገቢያለሽ፣ ምን ትገቢያለሽ። ስለዚህ በዚህ ደረጃ ምንድን ነው የምትሉት እናንተ? አንድ ሰው በዚህ ደረጃ አሜሪካ ያለ ሰውን ነው ዝም ብለን አደለም። ዜድ አዳምጭ፣ አስተውል። ሰውን ለመጉዳት ቀላል ነው ይዘ በጣም በጣም ቀላል ነው። አሜሪካንም ኖርሽ፣ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። ዳ እኔ ምን ያለው እኮ ሰምቼዋለሁ ምን ቤት ናት? ያ ቤ አንቺ መጉዳት ቢያቅተን ቤት ሰዎች ወደ ቤተሰብ እያቸው በቃ ይሄ ነው ጉልቦታቸው። ያ እሳ እንኳን እንደዚህ ብላ አልተናገረችም። ኤልሽ እንኳን እንደዚህ ብላ አልተናገረችም። አሁን ሊያሸው ሰው ሆና እነ እንቁርት ምናምን እኮ እያባባስ ነው ያሉ ገባ